አርበኛ ዘመነ ካሴ ዘመቻ አንድነትን አስታኮ ምላሽ ሰጠ። የአብይ አህመድ ተራውን ጀላን ወደ ጎን በማድረግ ፋኖ ከሌላ የተዋሰው ሪዮት ከሰው የተዋሰው ጠመንጃና ጥይት የተበደረው መሪ የገዛው አስተማሪ አልነበረም፣ የለውም፣ አይኖረውም በማለት ዘመቻ አንድነት ባገዛዙ ላይ እያደረሰ ያለውን ጫና በተመለከተ ገልጿል። የመራ ፋኖ በጎጃም ዋና መሪና የዘመቻ አንድነት መሪዎች አንዱ አርበኛ ዘመነ ካሴ አገዛዙ አራቱ የፋኖ አደረጃጀቶች ከመጋቢት አስር ቀን ጀምሮ ያወጁትን ዘመቻ አንድነት ተከትሎ እየደረሰ በት ያለውን ሽንፈት ለማካካስ የህወሀት ጀኔራሎች ይመሩታል በማለት የሰጠውን ሀሰተኛ መግለጫ አስታኮ ዛሬ ምላሽ ሰጥቷል። አርበኛ ዘመነ ካሴ ፋኖ ከሌላ የተዋሰው ሪዮት ከሰው የተዋሰው ጠመንጃና ጥይት የተበደረው መሪ የገዛው አስተማሪ ያልነበረውም፣ የለውም፣ አይኖረውም በማለት ራሱን መከላከያ ብሎ የሚጠራ አብገዛዙ ስልጣን አስጠባቂ ጦር ያወጣውን መግለጫ አጣጥሏል። ይህ በእንዲህ እንዳለ አብይ አህመድ ሰሞኑን በፓርላማ ፋኖ ጥይት አይበሳኝም በሚል የጅብ ቆዳ ይጠቀማል በሚል የተናገረውን ሀሰተኛ ትርክ አስታኮ አርበኛ ዘመነ ካሴ የጀግኖች አባቶቻችንን ጽናት የተነሳንበትን ዓላማ መሠረት አድርገን እየታገል ነው በማለት የአብይን ሐሰተኛ ትርክት አጣጥሎ ዘመቻው የፋኖ አንድነትን የሚያጸናና ተጠናክሮ እንደሚቀጥል የስርዓቱ ግባተ መሬቱ እንደሚፈጸም አይቀሬ መሆኑን ገለጸ። የቁም አይነት ለአንድ ዓመት የተሰባሰቡ ሰዎች የፈጠሯቸው ድርጅቶች የሳሙና ፋብሪካም ይሁን የኛ አይነት ህዝባዊና አብዮታዊ ትግሎች የራሳቸው ባዮሎጂ አላች። ከአንድ የእድገት ምዕራፍ ወደ ሌላኛው የሚሸጋገሩበት ተፈጥሯዊ ዑደት አላች። ልክ አባጨጓሬ ከእንቁላል ተነስቶ ወደ የሚያምር ቢራ ቢሮነት የሚቀየርበት አይነት የህይወት ዑደት። ይህን በቅጡ የሚረዱ የአማራፋኑ አመራሮች በዚህ ቅጽበት የቆምንበት አንድ በአንድ ሜትር የሆነ መሬትና ሁኔታ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 አምስተኛ ቀን የያዘው ዘመቻ አንድነት ያስገኛቸው ውጤቶች የአማራ ፋኖ በሸዋ የአማራ ፋኖ በጎጃም የአማራ ፋኖ በወለቤታ አማራ የአማራ ፋኖ አንድነት በጎንደር በይፋ ያወጁት በይፋ ካወጁትም ውስጥ ስሙ ባይኖርም በተግባር ግን ከአማራ ፋኖ በጎንደር አንድነት ጋር በአጋርነት የቆመው የአማራ ፋኖ በጎንደር ጠቅላይ ግዛት እዝ የተቀላቀለው የአንድነት የፋኖ ዘመቻ ፋኖ ተዳክሟል ፋኑን ደምሰሰነዋል፣ ፋኖ የተከፋፈለ ነው በሚል በአገዛዙ ሲደሰኮር የነበረውን ርካሽ ውሸትና የማታለል ፕሮፖጋንዳ በአፍጢሙ የደፋ ነው። በአገዛዙ ውስጥ የፖለቲካ አመራሩም ወታደራዊ አመራሩ ውስጥም ትልቅ ድንጋጤ መናወጥን የፈጠረ ቋንቋቸው እንዲደበላለቅ ያደረገ ነው። በአፋድ ዙሪያ ለነበረው አላስፈላጊ ውዝግብ ትልቅ እልባት የሰጠ ነው። ከዚህ በኋላ በአፋድ ጉዳይ የሚደረግ ክርክር አይኖርም፣ ይኖራልም ብዬም አላስብም። ማን ምን እንደሆነ በተግባር ስለታየ፣ ይህ ደግሞ በአፋድ ምክንያት የተፈጠረውን መከፋፈል እንደገና እንዲስተካከል ጥርጊያ መንገድ የሚከፍትና የፋኖችን አንድነት የበለጠ የሚያጠናክር ነው። በአንድ ቀን በሁሉም ቀጠናዎች ውጊያ በመደረጉ አገዛዙ ላይ እጅግ በጣም ትልቅ ወታደራዊ ክስረት እንዲደርስበት አድርጓል። በርካታ ካምፖች ተደምስሰዋል። የአገዛዙ የሎጂስቲክ መስመሮች ተዘግተዋል። በርካታ የአገዛዙ ታጣቂዎች ተማርከዋል። ብዙዎች ረግፈዋል። አገዛዙ ለማገገም ብዙ ጊዜ የሚወስድበት ከፍተኛ ወታደራዊ ጉዳት ደርሶበታል። በርካታ ሬሽኖች፣ ተተኳሾች፣ ከባድ መሳሪያዎች በፋኖች ውስጥ ገብተዋል። ፋኖ የበለጠ እንዲጠናከር ተደርጓል። ፋኖዎች በዘመቻው ትልቅ ልምድ አካብተዋል። ሲሰለጥኑ የነበሩ አሁን ልምድ ያካበቱ ፕሮፌሽናል ወታደሮች ሆነዋል። ዘመቻውን ያወጩት የፋኖ አደረጃጀቶች የበለጠ እንዲተሳሰሩ አድርጓል። በመካከላቸው ያለው የግንኙነት ፕሮቶኮሎች በጣም ጠብቋል። የአራቱም አደረጃጀቶች ቃል አቀባዮች ፋኖ ዮሐንስ፣ ፋኖ ማርሻል ፀሐዬ፣ ፋኖ አብደር ላንድሪስ ፋኖ አበባ ፋንታው በጋራ የሚሰጡት ቃለ ምልልሶች ማዳመጥ ብቻ ይበቃል። ፋኖዎች የአንድነትን ኃይል በተግባር እንዲገነዘቡ አድርጓል። የአንድነት ጥቅም በትልቁና በተግባር ያስተማረ ነው። የፋኑ እንቅስቃሴ በአገር ውስጥም ከአገር ውጭም ባሉ ሚዲያዎች እንደገና ዋና መነጋገሪያ እንዲሆን አድርጓል። በአፋድና በእስክንድር ነጋ ምክንያት በተፈጠሩ ችግሮችና ውዝግቦች ተስፋ የቆረጠው ማህበረሰብ እንደገና እንዲነሳሳ ከድንዛዜው እንዲነቃ ያደረገ ያደረገና የሚያደርግ ነው። በተለይ ዲያስፖራው በእጅጉ የሚያነቃቃ ነው። ዘመቻ አንድነት